ሰላም ሰላም ቤተሰብ እንዴት ናቸው? ሰላማቸው ይብዛለም፣ በያላችሁበት። ከፈጣሪ ይመስገን ሁሉም ሰላም፣ ሁሉ መልካም ነው። ዛሬ ደግሞ ስለ ክላፐር እናያለን። ክላፐር እንግዲህ ቲክቶክን ይተካል ተብሎ የሚታሰብ አፕ ነው። እንዴት አውርደን እንዴት እንደምን ከፍተው አብረን እናያለን። ፕሌይስቶር ላይ ገባና፣ ዳውንሎድ እናደርገዋለን ኦኬ ከዛ ክላፐር ብለን እንጻፍ። ይሄው ሲ ኤል ኤ ፒ ፒ ኢ አር ብላችሁ ስጽፉ ክላፐር ይመጣላችኋል። ይሄ ሁለተኛው ማለት ነው ክላፐር ቪዲዮ ሊቭ ቻት የሚለውን ዳውንሎድ እናደርጋለን። ዳውንሎድ እያደረገ ነው። ትንሽ ኔትወርኩ ስለሚያስቸግር ነው። ዳውንሎድ አድርጎልናል። ኦፕን እንበለው። ኦፕን ስንለው እንደዚህ ሆኖ ይመጣልናል። እንትን ያማርጠናል ማለት ነው፣ ቋንቋ እንግሊሽ እንለዋለን፣ የመጀመሪያውን። ከዛ እችን ሰሚት አሎ እንለዋለን። አሁንም ይሄው እንዲህ ሆኖ ከፈተልም ማለት ነው። ምንም በቃ ድምፁን ቆይ ልቀን ሰውና ከቲክታክ ጋር ይመሳሰላል። ብዙ ነገሩ አንድ አይነት ነው። እንግዲህ ወደፊት እሱ ሲዘጋ ይተካል ተብሎ የሚታሰብ ነው። ሁላችሁ እና የራሳችንን ለመክፈት ፕሮፋይላችን እናከዋለን። ሳይን አፕ የምትለዋል ከዛ ዌልካም ይለናል። እዚህ ጋር አሁን ፌስቡክ፣ ጉግል ፎን ነምበር ያማርጠናል። ስለዚህ ጎግል በኢሜይል እንድንከፍተው ማለት ነው። ግን እናንተ ትክክለኛ የምትከፍቱ ከሆነ ኢሜይላችሁን ትክክለኛውን አስገቡለት። ለምን በኋላ ሞኒታይዝ እናደርጋለን። ልክ እንደ ቲክታክ ብቻ ዝም ብለን አንጠቀምም ማለት ነው። ሞኒታይዜሽን ካደረግነው ነው በኋላ ነው ክፍያ የሚጀምረው። ስለዚህ ጎግል የሚለውን እንመርጠውና ከዛ የፈለጋችሁትን አስገቡን ይሄ የፈለግኩትን ነው የማስገባው። ለእናንተ ለማሳየት ስለሆነ አንዱን መረጥኩለት። እናንተ ትክክለኛውን አስገቡ ብያለሁኝ። ይሄው እንግዲህ ይሄኛውን እንዲህ ሆኖ መጣ። ከዛ በኋላ ፕሮፋይል ስም ምናምን ማስተካከል ካለብን የፕሮፋይል ምልክታችንን እንነካለን። እዚህ ጋር ቼንጅ ፎቶ የምትለው አነክታችሁ ቴክ ወይንም ማንሳ ከፈልጋችሁ የመጀመሪያውን ግን ቹዝ ጋለሪ የሚለውን ሁለተኛውን መርጣችሁ ፎቶ ታስገቡና ሴቭ የምትል ላይ ትመጣላችኋለች። ሴቭ ታደርጋላችሁ ማለት ነው። እኔ አሁን ዝም ብዬ ስም መቀየር ከፈለግኩኝ እዚህ ጋር ስም እንዲነክታችሁ መቀየር ትችላላችሁ። እኔ አሁን ለምሳሌ ማን ልበለው? ሳራ ልበለው፣ ሳራ አልኩትኝ። ከዚያ እዚህ ጋር ሴቭ ትሉታላችሁ። ስማችሁ ማለት ነው፣ የምትፈልጉትን ስም ሴቭ አድርገዋለሁኝ። ዩዘር ኔም ዩዘርኔም ያው ያስገባ ነው የኢሜይል ስም ነው። ስለዚህ እሱን ልለፈውና ከዛ እዚ ጋር እንትን የሚለው ባዮ ላይ እንትን ማስቀመጥ ትችላላችሁ ማለት ነው። አሁን ለምሳሌ የኢንስትግራም የቲክታክ ሊንክ ማስቀመጥ ትችላላችሁ። እዚህ ላይ የፈለ የዩቱባችሁንን ማስቀመጥ ትችላላችሁ ማለት ነው። እዚ ጋር ደግሞ ጀንደር የምትለዋል እችኛዋን ትነኩና ፊሜል ሜል የሚል አለ ፊሜል እለዋለው እኔ ፊሜል ስለሆንኩኝ። ከዘ ከዛ ሴቭ አደርገዋለሁ። ከዛ ሊንካችሁ ማስቀመጣችሁ ከፈለጋችሁ ደግሞ አድ ሊንክ የምትለው አንትነኩና ዩቲዩብ ከፈለጋችሁ የፈለጋችሁትን ማስቀመጥ ትችላላችሁ። ከዛ ሴቭ ትሉታላችሁ። በቃ ይሄን ካስተካከልን በኋላ ከፕሮፋይላችን እንውጣና እዚ ጋር ክሬት ግሩፕ የሚል አለ ክሬት ግሩፕ ግሩፕ መፍጠር ትችላላችሁ ግሩፕ መክፈት ትችላላችሁ ግሩፕ ምንድን ነው የሚጠቅማችሁ እዚህ እናንተ ግሩፕ ላይ ተሰብስባችሁ ቪዲዮዎቹን ለመልቀቅና ላይክ ኮመንት ለመሰጣጣት ማለት ነው ለምንድን ነው እሱ የሚያስፈልገን ሞኒታይዝ ለመሆን ምን ምን ያስፈልገናል አሳያችኋለሁ አንዱ ቪዲዮችሁ 3000 ላይክ ያስፈልገዋል ስለዚህ እዚህ ላይ ትንሽ የሚያስቸግረው ላይክ ላይክ በጣም ነው የሚያስቸግረው። እውነት የንምላችሁ እና ግሩፕ ፈጥራችሁ ራሳቸው ኢንቫይት ያደርጓችኋል። እንግባ ወደ ግሩፑ እያሉ ይልኩላችኋል። አስታስገቧላችሁ። ከዛው እዛ ላይ ሼር እየተደራረጋችሁ የለቀቃችሁትን ቪዲዮ ላይክ ትደራረጋላችሁ ማለት ነው። ግሩፕ ፍሪ ማረግ ትችላላችሁ። ለምሳሌ እዚህ ጋር ኔም ትሰጣላችሁ። እዚህ ጋር ኔም ስጡት የፈለጋችሁትን ኔም ከዛ በኋላ ደግሞ እዚጋ ፍሪ የሚለውን ማለት ነው። እዚጋ ከፈለጋችሁ ፋይቭ ዶላር ማድረግ ትችላል። ፍሪ ካልኩት ፍሪ ነው የሚለው እዚጋ ፍሪ። አሁን እዚጋ ያማረጣችኋል። ለምሳሌ አንድ ዶላር አንድ ሰው ሲገባ አንድ ዶላር ይሁን አምስት ዶላር ይሁን አስር ዶላር ይሁን ሀያ ዶላር ሀምሳ መቶ ዶላር ይሄዳችኋል። ከፈለጋችሁ አንድ ዶላር አድርጎ ግን ብዙ ሰው አይመጣላችሁም። ሰው ስለማይመጣ ለመጀመሪያ ጊዜ ፍሪ ያልኩትና እንደተመቻችሁ የሚገባ ሰው ሁሉ አንድ ዶላር እየከፈለ ይግባ የምትሉ ከሆነ አንድ ዶላር ላይ አድርጉት። ፍሪ በነጻ እየገቡ ሼር አድርጉ ወደ ግሩፕ የምትሉ ከሆነ ደግሞ ፍሪ ያድርጉትና ሴቭ አድርጉ ማለት ነው። ከፈለጋችሁ አንድ ላይ ከፈለጋችሁ እንደ እናንተ እንደምትችታችሁ ነው። ከዛ ግሩፕ እንዲያደርጋችሁ መፍጠር ትችላላችሁ። ከዛ ይሄ ኢዲት ፕሮፋይል ኢዲት ያው አሁን ያየነው ነው ነው ኢዲት ማለት እዚህ ጋር ትችላላችሁ። እዚህ ጋር ክሬት ክሬተር የሚለውን እንንካውና እዚህ ጋ የበላችሁ 30 ፐርሰንት ቦነስ አለው ማለት ነው። ላይፍ ስትገቡ ግን ሞኔታይዝ ከሆናችሁ በኋላ ነው ይሄ። ስለዚህ አሁን እዚህ ጋር ማይ ግሩፕ አሁን ክሪኤት ማይ ግሩፕ ግሩፓችሁን እንደዚህ የራሳችሁ ግሩፕ መክፈት የምትችሉት እንደዚህም ትችላላችሁ ማለት ነው። ከዛ ደግሞ ሪፍሬሽ ፕሮግራም ይለው እዚህ ጋ ኢንቫይት ማድረግ ነው ለሰው ማለት ነው። ለሰው ኢንቫይት ስታደርጉ ለእናንተ እንትን ይላላችኋል ያስብላችኋል። አስር ፐርሰንት ማለት ነው አስር ፐርሰንት ሀያ ፐርሰንት ሀያ ፐርሰንት አስር ፐርሰንት እንደ ሼር እንትኑ ምንድን ነው? እንደ ላካችሁት ማለት ነው ሊንኩን እንደላካችሁት አክል ታክል እንትን ይላል። እኔ አሁን ለምሳሌ ኢንቫይት ብለው እዚህ ጋ ያማርጥልኛል። ለማን ለላክልሽ፣ ዋትሳፕ ነው ቴሌግራም ነው ምናምን ብሎ ያማርጥልኛል ግን፣ እኔ አሁን ለማንም ለእናንተ ለማሳየት ነው። ኢንቫይት አድርጉ ለሰው ማለት ነው። ማይሾፕ ይሄ ማይሾፕ፣ እዚህ እዚ ላይም እቃችሁን ማስተዋወቅ ትችላላችሁ፣ መሸጥ ትችላላችሁ። እዚህ ጋ የሚሞሉትን ትሞሉና ማለት ነው። እቃችሁን ፎቶውን በላይቭም ገብታችሁ መሸጥ ትችላላችሁ። እቃችሁን ማስተዋወቅም መሸጥም በላይቭም ትችላላችሁ ማለት ነው። ይሄ ማይ ሾፕ ያው እንትናችሁ ነው። እዚህ ጋ ይሄ ማይ ቬሪፊኬሽን እዚ ጋ ማለት ነው ሶስት ሺ ፎሎ ሊኖራችሁ ይችላል ሊኖራችሁ ይገባል ማለት ነው ሞኒታይዜሽን ለማረግ ክላምፐር ሞኒታይዜሽን ከአረግም በኋላ ነው የሚከፈለንም ማለት ነው ክፍያ የሚጀምረው እና ሶስት ሺህ ፎሎ ያስፈልጋችኋል። ከዛ ደግሞ በወር ውስጥ ኦሪጂናል ቪዲዮ ነው መልቀቅ ያለባቸው። ኦሪጂናል የራሱ ካሜራ አለው፣ ወይንም ደግሞ ራሳችሁ ቀርጻችሁ። ከቲክታክ ከሌላ ምናምን አምጥታችሁ አይሰራም፣ አይቀበላችሁ። ሞኔታይዜሽን ማለት ነው። በኋላ ላይ ይሄን ያብራላችኋል። ኤክስ ምልክት ስትሞሉ ራይት ያደርግላችኋል። ኦሪጂናል ቪዲዮች መሆን አለበት። የራሱም ካሜራ አለው። ካለበለዛ ደግሞ ራሳችሁ ሰርታችሁ መልቀቅ ትችላለችሁ። እዚህ ጋር አትሊስት ሰባት ቪዲዮ መልቀቅ አለባችሁ በሰላሳ ቀን ውስጥ ሰባት ቪዲዮ መልቀቅ አለባችሁ። በሰባት ቀን ውስጥ በወሩ ሰባት ቪዲዮ መልቀቅ አለባችሁ ይላል። እነዚህን ሶስቱን ካሟላችሁ በኋላ ዚጋ ደግሞ ኦሪጂናል ቪዲዮ መሆን አለበት ይላል። እነዚህን ካሟላችሁ በኋላ አፕላይ ይከፍትላችኋል። እዚ አፕላይ ማለት ነው። አፕላይ ታደርጋላችሁ። አፕላይ ስትሞሉ ስማችሁን ፎቶ ምናምን ይቀበላል ማለት ነው። ፎቶ ፎቶ ትነሳላችሁ። የሚጠይቃችሁ ኢንፎርሜሽን አለ። ምን ልትሰሩበት ነው ይህንን የከፈታችሁ ምን ልታደርጉበት ነው ይላችኋል። እሱ እሱን ትሞሉለት አላችሁ ግን እናንተ ማለት ነው። ለምሳሌ ምግብ ከሆነ የምትሰሩት ከአሁኑ ስለ ምግብ ስሩ፣ እንዲቀበላችሁ ማለት ነው። ስለ ጸጉር ከሆነ ስለ ጸጉር ቤት፣ ጨፋሪ ከሆናችሁ ስለ ሙዚቃው ዘፋኝ ከሆናችሁ ስለ ዘፋኙ ትዘፍናላችሁ ማለት ነው። እና እንደዛ አድርጋችሁ ስሩ እስኪ ይቀበላችሁ ማለት ነው። እዚህ ጋር ትንሽ የሚከብደው ሰብስክራይብ ምንም አይከብድም። ሰብስክራይብ ባክቱ ባክ ማለት ፎሎ ትመላለሳላችሁ እዚህ ጋር ፎሎ የማይመላለስ ማንም የለም። እዚህ መታችሁ ማለት ነው። እናንተ ፎሎ ስታረጉ እነሱም ይመልሱላችኋል። እዚህ ላይ በጣም የሚበዙት ኤርትራውያን ናቸው። ኢትዮጵያ ምናልባት ትንሽ አምስት ስድስት ምን አላየሁም፣ ኤርትራውያን ናቸው። እነሱ ደግሞ በጣም ፍቅር ናቸው። የፎሎ ችግር አይኖርባችሁም። በጣም ጥሩዎች ናቸው። ፎሎ ያደርጓቸዋል። እናንተ ፎሎ ባክ ትመልሳላችሁ። ከዛ በኋላ ነው ክፍያ የሚጀምረው ማለት ነው። ስለዚህ እንደዚህ ያደረጋችሁ ስሩ ቤተሰቦቼ። እዚህ ላይ ትንሽ እንትን የሚለው ማለት ነው የሚከብደው፣ ክላፐር ላይ የአሜሪካን ስለሆነ ህዝቡ እንዴት ነው፣ ስርዓት የለውም፣ ስርዓት የለውም። ራሳችሁን በጠበቀ መንገድ ነው መሆን ያለበት። አብሶ ሴቶች ሴቶች ራሳችሁን ጠብቁ። በጣም ባለጌዎች አሉ፣ በጣም ማለት ነው አስገብታችኋቸው ሁሉ አይወጡም። በጣም ብልግናቸው አይን ያወጣ ብልግና ያላቸው አሉ። ስለዚህ የእነሱ ጊፍት ጥንቅር ብሎ ይቅር፣ ራሳችሁን ጠብቁ። ትንሽ ያስቸግራሉ። ለሴት ትንሽ ይከብዳል። ራስሽን እምታስከብሪውና እህቴ እዚህ ላይ ትንሽ ከብዳሉ ስላየኋቸው ነው። ራሳችሁን እየጠበቃችሁ ስሩ። ከዛ እዚ ጋ ለምሳሌ ማለት ነው ኢንካም የሚትለዋ ይይ ኢንካም የሚለው ማለት ይህንትን ነው የሚከፈላችሁን። እዚህ ላይ እንትን ይላል ዊዝድሮ ብሎ እንደዚህ ነው የምታወጡ። ዊዝ ድሮ ስትሉት፣ ቆይ ዊዝ ድሮ ልበለው። በምንድነው ማውጣት የምትችሉት? በባንክ ትችላላችሁ፣ በፔፓል በሁለቱ ማውጣት ትችላላችሁ። የሰራችሁትን ማለት ነው የሰራችሁትን ብር በሁለቱ ማውጣት ትችላላችሁ። እዚህ ጋር ያው ላይክ ሲኖራችሁ ፎሎወር ምናምን ነው ያለው ሌላ እንግዲህ እዚህ ጋር ሶስት ነጠብጣብ ነግታችሁ ኢዩ ወደ ታች እያደረጋችሁ ኢዩ ፕራይቬት ፖሊስ ያለው እሱን አንብቡ ሌላ እንግዲህ እነዚህ እነዚህ ናቸው ለጊዜው ጠቃሚ ጠቃሚ የሚባሉት ነገር ስለዚህ ጓደኞቼ እየሰራችሁ በዛውን ፎሎ አድርጉኝ